ሰላም ሰላም እንዴት ናችሁ? የቃና ቴክ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ የቦቲም ግሩፕ አከፋፈት በዚህ ቪዲዮ አብረን የምንመለከት ይሆናል ማለት ነው። እንግዲህ የቦቲም ግሩፕ አካውንት አከፋፈት እንዴት እንደምንመለከት አሁን አሳያችኋለሁ ማለት ነው። እዚህ ጋር ቻት ሚለውን አንድ ጊዜ ትመጡና ክሊክ ታደርጉታላችሁ ማለት ነው። ቻት ሚለውን ክሊክ ካደረጋችሁት በኋላ እዚህ ጋር አሁን ትመጣላችሁ ማለት ነው። ከመጣችሁ በኋላ እዚህ ጋር ፕሮፋይል ምልክት አለች። የፕሮፋይል ምልክት አለችበትን እሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው እንግዲህ ፋሚሊዎቼ። ከዛ በኋላ እዚህ ጋር እዚ ጋ ሆም የሚለውን ከነካችሁ በኋላ እዚ ጋ ኒው ምትላለች ማለት ነው። የፕላስ ምልክት ኒው ምትሉ አንድ ጊዜ ክሊክ ታደርጋላችሁ ማለት ነው እንግዲህ ከዛ እንደዚህ ከመጣችሁ በኋላ እዚ ጋር ኒው ግሩፕ ኮል አለ፣ ኒው ግሩፕ ቻት አለ፣ ኒው ኮንታክት አለ፣ ቻት ዊዝ ቦቲም ኤአይ አለ። ስለዚህ እኛ ግሩፕ ስለፈለግን ኒው ግሩፕ ኮል የሚለውን አንድ ጊዜ ክሊክ ታደረጋላችሁ ማለት ነው። ያ ማለት በግሩፕ የምትወያዩበት የሆነ ነገር የምታደረጉበት ምናምን ነገርና እሱን አሁን እዚ ጋር ትመጡና አንዱን የፈለጋችሁት ምሳሌ፣ እኔ አብዴን ፈለግኩኝ። ከዛ እዚች ጋር የፈለኩትን ሰው እዚጋ ው ራይት ታረጋላችሁ ማለት ነው። ራይት አይታችኋላ። ከዛ እዚ ጋ ው እንደዚህ የመረጣችሁ ምናምን አይታችኋል። በቃ በግሩፕ ደስ ያላችሁ እስከፈለጋችሁ ድረስ ማውራት ትችላላችሁ ማለት ነው ፋሚዎቼ። ከዛ እንደዚህ ካደረጋችሁ በኋላ እዚ ጋ ትመጡና ቮይስ ኮል ወይም ቪዲዮ ኮል የሚለውን አንዱን ክሊክ ታደረጋላችሁ ማለት ነው። ልክ ክሊክ ካደረጋችሁ በኋላ እንደዚህ ያስመጣችኋል። እንደዚህ ከመጣችሁ በኋላ ካልፈለጋችሁ ኖት ነው በሉት። ከፈለጋችሁ ማይክሮፎን እንዲበራ ዲስፕሌ አፕ ፈ የተለያዩ ነገሮችን ፎንም በተለያዩ ነገሮች እንዲሰራጭ ከፈለጋችሁ እዚህ ጋር ትመጡና አሎ አሎ ትሉታላችሁ ማለት ነው። እዚጋ መጣችሁ ይህን አሎ ብለው ይመጣል ማለት ነው። እኔ ስላልፈለግኩ ጆንት ነው ብለዋለው። ከዛ አሎ ካልኩት በኋላ እዚህ ጋር መጣና አሎ ኤንድ ስታርት ኮሊንግ ይላል። ስለዚህ እዚጋ ትመጡና አሎ ኤንድ ስታርት ኮሊንግ ብለን ክሊክ ታደርጉታላችሁ ከዛ በኋላ እዚጋችን በመፍቀድ ቀጥታ ይሰራጫል ማለት ነው ፋሚሊዎች ይው እዚጋ ጎኢት ትሉታላችሁ ከዛ ወደ እንትን ያስገባችኋል ማለት ነው ን እንድታደርጉለት ከዛ ን ካደረጋችሁለት በኋላ ከዛ በኋላ ወደ አሁን ወደ ራሱ ተመልሰን እንገባለን ማለት ነው ከዛ እዚጋ መጣና ራሱን እንፈልገዋለን ይው እንደዚህ ካደረጋችሁ በኋላ ራሱን ቮይስ ኮል የሚለውን አሁን ደጋሚ ነከዋለሁ። ከዛ እንት ራሱ ይገባላችሁ ፋሚሊዎቼ። እንግዲህ በዚህ መልኩ ቀጥታ ማስታከት ትችላላችሁ ማለት ነው። የዛሬ ቪዲዮያችን ይህን ይመስላል ማለት ነው። በሌላ ምርጥ ቪዲዮ እስከምንገናኝ ጉድ ባይ ባይ።